እንደውም ጓደ በሌላ ሰው እየደረፍ ጓት ወሪን ደስ ይለኛል። ከእኔ እናችሁ እኮ ጨርሰናል። በቃ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ እና የተከበራችሁ የተነገ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ብሩኬ ቤት እንግዲህ ቪዲዮ ተለቀዋል። ሀይሚ ፍቅረኛዋ ነኝ የሚለውን ሰውዬ ይዛው ሄዳለች፣ ጎትታልን ሄዳለች። እንግዲህ ብሩኬ ብሩኬ እኮ ለሴት ልጅ ያለው ክብር ከምር መግለጽ አይቻልም። በጣም ክብር አለው። በጣም በትዕግስት ነው ቁሞ እየተናገረ እያወራ ያለው። ያለ ማድነቅ አይቻልም ብሩኬን ማለት ነው። ሀይሚ እንግዲህ እየተንጣጣች ነው። እውነት ነገር ነው። እውነት ነገር ነው። የእሱን ፍቅረኛ ለማውጣት ስትጨነቅ የእሷ ወጣ። ሱራቹን ይስጣችሁ። እንደው መሳቅ ነው እንጂ ማልቀስ አይቻልም መቼስ እና ፍቅረኛዋ ነኝ አለ እንግዲህ። ለምንድን ነው እምታናግሪው? ጭሬና አንቺ እኮ ጨርሰናል እያለች ነው እያላት። ሀይሚ ሁሉ ከእሱ ጋር ከቡራ ጋር እንዳታወራ እያደረገ ነው። ካባላይ መጣ ይናውጣሉ እንግዲህ። አንተ ልጅ ተረጋጋ፣ ተረጋጋ። አዲስ የሃይሚ ፍቅረኛ ነኝ ያልከው ተረጋጋ። ነገሩ እሷ ፍቅረኛ ነኝ እያለች አይደለም አንተ ነህ ያልከው። ቢሆንም እንግዲህ ተረጋጋ። ሀይሚን ብትል ያው ለእልክ ልትል ትችላለች። ለምን ባለፈው ያው ፍቅረኛ አይነት ቡራ ብሎ ተናደዋል። እንግዲህ ያችን ልጅ ማለት ነው። እና ሀይሚ ተረጋጊ፣ ምትቆፍሪው ጉርጓድ ጥሩ አይደለም። ነገር እየመጣሽ እያመጣሽ ምትቆፍሪው ወደ አንቺ እራሱ እየተመለሰ ነው። ብታይ ነው የሚሻለው። ብታይ ብታይ ብታይ ብታይ ብታይ ማለት ነው። ሀይሚ ብሩኬ ጥላቻ ያንቺን ጥላቻ የለውም ያንቺን ፍቅር ነው ያለው። ለሴት ልጅ ደግሞ በጣም ትልቅ ቦታ ያለው ነው። አንቺም ለብሩኬ ብሩኬም ለአንቺ ማንም አይተካላችሁም ማለት ነው። ይህን ማሰብ አለባችሁ። አብራችሁ ነው የሰራችሁ እያደጋችሁ ያላችሁት። በእናንተ በመሀል ያለው ፍቅርን በጣም ደስ የሚል ማይቋረጥ እና ማያልቅ ነው። ለዚህ እሱ ማሰብ አለባችሁ። በጭቅጭቅ በፉክክር የሆነ ነገር ሰው መጥቶ ሲነግርሽ እየሰማሽ እየመጣሽ በተለይ ወደ ሚዲያ እያመጣሹ አትናገሪ ከተናገርሽም በኋላ በእልክ ብለሽ አሁን ሌላ ወንድ አንቺን ጎትተሽ አትምጪ። ይሄ ነገር እንግዲህ እኔ ብያለሁ በቀደም። ይቀጥላል ይቀጥላል። በኮኮኮር የተሰራ ምን የተከፈተ በር ሳይዘጋ ያድራል ነው የሚባል ነገር አለ። መጣ እንግዲህ ብሩኬም ያው እቺ ናት እንግዲህ ፍቅረኛ ብሎ ነገ ይዟት ይመጣል ማለት ነው እና ይቀጥላል። ጨረቃ ፋሚሊዎች አትጨናነቁ፣ ተረጋጉ፣ ተረጋጉ። እነሱ እንግዲህ ስራቸውን እየሰሩ ነው። ጀመሩ እንግዲህ ሁለት ወር ሶስት ወር ይቀጥላል ማለት ነው እንደ ባለፈው። ለዚህ እናንተ ራሳችሁን አረጋጉ፣ አትጨናነቁ። ብሩኬን ያለማድነቅ አይቻልም። እውነት በጣም ነው ትግስት ያለው። በጣም ደግሞ ቢናደድም ተናደዋል። ግን ቢናደድም ደግሞ ክብር አለው፣ በጣም ለሰው ልጅ ክብር አለው። ሀይሚዬ እንግዲህ ያው ሴት ልጅ ስለሆነች ነው እሷም ክብራት የላትም ለማለት ሳይሆን ሴት ልጅ እንግዲህ እንደ ወንድ ልጅ እንደ ወንድ አይደለችም። ትቾክላለ እንቾክላለን በትንሽ ወሬ ነው ምን ቾክለው እኛ ግን ጥሩ አይደለም በኋላ ችግር ይመጣል ማለት ነው። ቆም ብሎ ማሰቡ ትልቅ ነገር ነው። ሀይሚዬ ተረጋጊ፣ ተረጋጊ የምንወድሽ እንልሻለን። ብሩኬ ያለ አንቺ ማንንም አይፈልግም። ለዚህ አንቺ ተረጋጊ።